በጣም ሰላም ሰላም ሰላም ሰላም ሰላም ውድ ፋሚሊዎቻችን እንዴት ናችሁ? አማን ናቸው። ዛሬም እንግዲህ ተመልሰን ነው ወደ እናንተ መተነላችኋል ማለት ነው። ፋሚሊዎቼ ይሄ ሁለት ቀን ትንሽ አመም አድርጎኝ ነበረ አልተሻለኝም ነበረ። ምናልባት የትናንትናውን ቪዲዮ ይስሀቅ ላይ ተለቅቆ ካያችሁት ቅዳሜ ዕለት እየተቀረጠ ነበረ እና ሁለቱ ቀን ትንሽ አሞኝ ነው። እኔም ቤት ከመጣወኝ ትንሽ ቆየ። ሰርጉ ሲደርስ ነው መሰለኝ ሴጣን ትንሽ ተፈታተነኝ፣ ግን ደግሞ አሸንፈነዋል። ዛሬ ይሻላለሁ ለውጣነኝ እግዚአብሔር ይመስገን ሐኪም ቤት ምራምማ መንጃዎች የነበረ እና ሁለቷ ቀን ትንሽ ቻሌንጅ ነበረች፣ እና ለዛም ነው በኔ ቻናል ቪዲዮ ያለቀቅንላችሁ። አመም አርጎ ስለነበረ ነው ሰርጌ ስለደረሰ ነው መሰለኝ። እና ዛሬ ግን አሸንፈን ነው ወደ እናንተ የመጣ ነው ማለት ነው ፋሚሊዎቻችን። እንግዲህ ዛሬ የቤሎ መረጣ የሱፍ መረጣ ይኖረናል ማለት ነው። ሰርጋችን ተቃርቧል። ትኬታችን ወይ ሰኞ ወይ እሁድ ነው። ይህንን ያልናችሁ ምክንያት ምንድን ነው? በዓል ስለሆነ አትገቡም እየተባልን ነው። በዓሉ አልፎ ነው መግባት ምችሉስ እየተባልን ነው። የረመዳን ማለት ነው። እና በዓሉ አልፎ ከሆነ ሩብ ነው የምንመጣው ግን ደግሞ ከፈቀዱልን ደግሞ ወይ ሰኞ ወይ እሁድ ወደ እናንተ እንላለን ማለት ነው፣ ፋሚሊዎቼ። ዛሬ ግን ቬሎ መምረጥ ይጠበቅብናል። ሩታ ቬሎ ያምርባታል አያምርባት? መኔ ሱፍ ያምርብኛል። ያው ከዛ በፊት አይታችሁ ሊሆን ይችላል። አሁን ግን የሰርጉን ድባብ ግዴታ ማምጣት ስላለብን፣ ከዛም ባለፈ ደግሞ ከዚሁም ይዘን ለመሄድ እያሰብን ስለሆነ ቬሎ እዚሁ መርጠን ምንፈልገውን ይዘን ለመሄድ ስላት። ሰላሙ አሌይኩም ረህመቱላሂ ወበረካቱ። እንዴት ናቸው? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም፣ እኔ ጋር ሁሉም ሰላሙን አልሐምዱላ። እኔ ምላችሁ ይህ ነገር ጉንነት አረጉት። እኔ ኳ አላምናቸው አብርሽን እና ሩታን ኔቨር አላምናቸውም። ለምን ካላችሁ በባለፈው እኛ እውነት መስሎን ብዙ ሰው ጋር ተከራክረናል። ብዙ ሰው ጋር ማለት ነው። ግን እንዳለ የሚያወሩት ውሸትና ውሸት ነው። በጣም ውሸት። ለምን በቃ እነሱ ለእይታቸውና ለእይታቸውና ለዶላራቸው ነው ማለት ነው። እና አሁን እውነት ነው ብላችሁ ታስባላችሁ? እስኪ እውነት ነው ብላችሁ የምታስቡ ካላችሁ አስቀምጡልኝ። እኔ ግን እውነት እውነት አይመስለኝም ማለሽ። ለምን ካላችሁ በባለፈው በጣም ብዙ ሰክሰውናል። ሩታ አዲስ አበባ ልጅ የቡታጀራ ልጅ ነው የአዲስ አበባ ልጅ ነው ብለው ሰክሰውናል። ያላረገዘችውን አርግዛ ብለው ሰክሰውናል። ጋሽዬ በመተው ደግሞ በመሃል ደግሞ ሿሻ ሰርተውናል። ሽማግሌ ምናምን ብለው በባለፈው የተላከው ደግሞ ሽምግልና ደግሞ የእርቅ እንጂ የሽምግልና አይደለም። ማለት የተለያየ ነገር ስለዋሹን አሁን ማመን አቃተኝ እናቴን አቃተኝ። እና እውነት ነው የምትሉ ጻፉልኝ ማለት ነው። እኔ ግን እውነት እውነት አይመስለኝም። በሁለተኛ ደረጃ ደግሞ እኔ በይዘው ከነ አብርሽ ጋር አወራለሁ፣ ግን በጣም የሆነ አወራቸዋለሁ። በውስጥ ግን ያው ውሸቱ ስለበዛ እኔ ማፌን ዘግቼ ነበር። ዛሬ ግን እስኪ ያፌን ልክፈት ማለት ነው። እና ወንድሜ የሀገራችን ሳታያት ካናዳ ካናዳ ካናዳ ካናዳ ትላለ። ብዙ ጊዜ አብርሽዬ ካናዳ ካናዳ ትበል አታቃትም፣ እሷም አታቅህም። ገባህ አይደለ? አገራችን ለቀቅ አርግልልኛ። በሁለተኛ ደረጃ ደግሞ እንዲያው እውነት ከሆነ እውነት ካረጋችሁት እናንተ ሁለታችሁ ከተጋባችሁ፣ እናቴን አድናቂያችሁ ነኝ። ከዛ በኋላ ወገቤን ገትሬ ነው የምከራከርላችሁ። ወገቤን ገትሬ ግን አታረጉትም። በመሀል ላይ ደግሞ የሆነ ነገር ተፈጠረ እንደምትሉ እርግጠኛ ነኝ። ለምን ካላችሁ የእናንተን ውሸት በቃ ተለማመድ ነው፣ በጣም ተለማመድ ነው። እና አስረዱ ያጀማ እንኳን ደስ አላችሁ! እንኳን ደስ አላችሁ! እንኳን ደስ አላችሁ! እኔ ግን እውነት እውነት ስላልመሰለኝ እውነት እውነት ስላልመሰለኝ እንኳን ደስ አላችሁ ለማለት አፌ ሁሉ ተያያዘ አፌ ሁሉ ተያያዘ። እየቀለድኩ አይደለም። አንፍሬት እንዲህ ስንት ሰከሱን ልጅቱ የቡታ ጅራ ልጅና የአዲስ አበባ ልጅ ናት እያሉ ያላሉን ነገር የለም። አሁን እኔ እንዴት ልመን? እንዴት ልመን? እንዴት ልመን ኮሜንታተሮች አሳውቁኝ ማለት ነው። በኋላ ደግሞ አልመጣን የሚሆነ ችግር ተፈጥሮ ምናምን ቢሉ ችግር የለም የለውበትም። በሁለተኛ ደረጃ ደግሞ ሰይጣን ተፈታት ነው ያትበል። ሰይጣንን እኮ ሰይጣን የምታደርጉት እናንተ ናቸው፣ ምክንያቱም ውሸታችሁ ከእድሜያችሁ በላይ ነው። በተለይ የቡታጅራ ዩቱበሮች ማለት ነው። እና ይኸው እንግዲህ እኛም አብረን ስናሽቃብጥ ነበር፣ ግን ውሸታችሁ በጣም ስለሰለችን እኛ በቃ እንትናልን። ይህን ግን እውነት ካረከው አብርሽ እውነት በትክክል ከተጋባችሁ የዛኔ ወገቤን ገትሬ ነው ለአንተ የምከራከርልን። ግን አታርገውም። ነገ ነገ ወዲያ የሆነ ነገር ተፈጥሮ ብለህ ቀርታችሁ እንደምትሰክሱ አውቃለሁ። ከምሬ ነው እንደምትሰክሱ እና ለማንኛውም እንግዲህ ለስከሳውም ሆነ ለምንም ሆነ አያለው፣ እከታተላለው፣ ምን እላለው። እናንተ ግን ይህን ቪዲዮን ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ወላሂ ለአዚም ሙስሊም የሆናችሁ በኋላ ክርስቲያን የሆናችሁ በፈጣሪያችሁ ይዣችኋለሁ፣ ለአብርሻ አድርሱልኝ። እየዋሹን ነው ወይስ እውነታቸውን ነው እኔ ማወቅ እፈልጋለሁ። ለምን ካላችሁ እኔ በጣም የነሱ አሽቃባጭ ነበርኩ። በኋላ ግን ውሸታቸው በጣም ስለሰለቸ ኢትዮ ላይ ጠፍቼ ነበር ማለት ነው። አድርሱልኝ። እሱ መቼም እውነት አይወድም? እውነት አይወድም። እኔ ከፈለግኩ በዋትሳፕ እነግረዋለሁ። ግን እናንተ እንድታደርሱልኝና ከህዝብ ጋር መስማት ስለምፈልግ ነው። መልስ እንድሰጠ ይፈልጋለሁ። እና ወገኖቼ፣ ማሮቼ፣ ፍቅሮቼ ብላለች ሐቢባ አድርሱልኝ አድርሱልኝ ማለት ነው። እውነት ዱባይ ሊሄዱ ነው? አድርሱልኝ። እኔ መዋሸት ሆነ ማለት ሆነ አልፈልግም። አድርሱልኝ። እየቀለድኩ አይደለም ስሬስ